ስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሳሙታን ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዝየሰ ኮነ ህሳ ወሰላም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ ስድስት በዚህች ቀን እውቀትን ከልቡ ያፈለቀ የኢየሩሳሌሙ ሰው የአላዛር ልጅ ኢያሱ ሲራክ አረፈ። እርሱም በጥንትትን ቤቱ የባህር አሸዋን የዝናብ ጠብታን የዘመንን ቁጥር ማንቆጠረ አለ። ከአብ ጋራ ስላለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት አለ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኋት፣ በሰማያትም እኖራለሁ፣ ዙፋኔንም በደመና ምሰሶ ላይ ዘረጋው። ብቻይም በሰማይ ዳርቻ ዞርኩ፣ በውቅያኖስም ጥልቅ ውስጥ ማረፊያ እየፈለግሁ በባህሩ ውኃ ላይ ሁሉ ተመላለስኳ አለች፣ አለ። ስለ ወልደ እግዚአብሔርም ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ እደሪ በእስራኤልም ዘንድ ተዋረሽ ያለኝ አለች። ደግሞም ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ፣ የመሙቻቸው ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለመመለስ እንዲህ አለ፣ ከታጠቡ በኋላ ቆሻሻ መዳሰስ ምን ይጠቅማል? ደግሞም ስለ ቤተ ክርስቲያን መታነጽና ስለ ሕዝብ እንዲህ አለ፣ አቤቱ በስምህ የተጠሩና በበረከት ያበዛሃቸውን ወገኖችን ይቅርበል፣ መመስገኛህን ማደሪያህ የሆነች ሀገርህ ኢየሩሳሌምንም ይቅርበል። የቃልህንም በረከት በጽዮንና በልጆቿ አላይ ምላ። ስለ ሹማምንትና ስለ ሰባቱ ማርጋት ሲናገርም እንዲህ አለ፣ ሰባቱን ኃይሎች የተቀበለች የሰው ሰውነቱ ጉበኛ ናት። ከዚህም ሁሉ ጋር መንገድህን ያቀናልህ ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲሁ ብቀሉ፣ አበቡም። እንደ ሊባኖስም መዓዛ መዓዛችሁ እንዲሁ የጣፈጠ ይሁን። ዳግመኛም የእግዚአብሔርን ሥራ ሲያስብ እንዲህ አለ። የሰማይን ንጽሕናውንና ጽናቱን ብርሃኑንም ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱን፣ በቀትርም ጊዜ አገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወመዋል? የፀሐይ ዋይ ሦስተኛውም ተራሮችን ያቃጥላቸዋል ከእርሱም የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክቱ ነው። በእርሱም የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦቿ የከዋክብት ብርሃናቸው ነው። በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና በስርዓታቸውም ጸንተው ከልካቸውም ሳይፋለሱ ሳይሳሳቱ ጸንተው ይኖራሉና አለ። ስለ ቀስተ ደመናም ተናገረ። ቀስቱን አየው ፈጣሪውንም አከበረ። ብርሃኑ መልካም ነውና የልዑል ስልጣንም ያዘጋጀዋል። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝም በረድ ይዘንማል። በቃሉም መብረቅ ይፈጥናል። ደመናትም እንደ አዋፍ ይበራሉ። ነፋስም በእርሱ ፈቃድ ይነፍሳል። የነጎድጓዶ ድምፅና ብልጭልጭታው ምድርን ያስፈራታል። አውሎውና ውርጩ ነፍስን ያስጨንቃታል። ሰማይን እንደ ብረት ልብስ የሚሸፍነው እንደ ስለታም የብርጭቆ ስባሪ ይብለጨለጫል አለ። ስለ ዝናምም ተናገረ ዝናም የወረደ እንደሆነ ምድርን ደስ ያሰኛታል። በትእዛዙም ባህር ይደርቃል አለ። አባቶችንም በተሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው ኖህም ጻድቅ ሆኖ እንደተገኘ አብርሃም ታማኝ እንደሆነ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደሰጠው ለያዕቆብም በቸርነቱ እንደተገለጠለት አስራ ሁለቱንም ነገድ እንደወለዳቸው በሰውና በእግዚአብሔርም ዘንድ እንደተወደዱ ሙሴንም ስም አጠራሮ የከበረ የመላእክትም ብርሃን መልኩና ስም አጠራሮ የሆነ አለ። ወንድሙ አሮንንም የዘላለም ሕግን እንደሰራለት በልብሰ ተክኖና በወርቅ አክሊልም እንዳስደነቀው አለ። ሹመቱ ሦስተኛ የሚሆን የአልዓዛር ልጅ ፊንሐስንም ወደሰ። የነዌ ልጅ ኢያሱን ለእስራኤል ልጆቹ የርስታቸውን ምድር እንዳወርሳቸው እጁንም በአነሳ ጊዜ እንደተመሰገነ፣ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንንም በዳዊት ዘመን ትንቢት እንደተናገረ፣ ዳዊትንም ታናሽ ሆኖ ሳለ አርበኛውን ጎልያድን እንደገደለው አመስግኖታል። ሰለሞንንም በሰላም ወራት እንደነገሰ ኤልያስንም ሙት እንዳስነሳ እሳትንም ከሰማይ እንዳወረደ ራሱን በእሳት ሰረገላና በእሳት ፈርሶች እንዳረገ ኤልሳዕንም በዘመኑ ጠላቶች እንዳስደነገጡት ሁለት ሙታኖችንም እንዳስነሳ አንዱን በሕይወት ሳለ አንዱንም ከሞተ በኋላ ሕዝቅያስንም አገሩን አጽንቶ እንደጠበቀ፣ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው፣ ርኩሰትንና ኃጢአትንም እንዳስወገደ፣ ኢዮስያስንም የኢዮስያስም አጠራሩ መልካም ነው እንዳለው፣ ኤርሚያስንም ከእናቱ ማኅፀን ጀምሮ እንዳከበረው፣ ሕዝቅኤልንም የእግዚአብሔርን ጌትነቱን እንዳየ፣ ዘሩባቤልንም በቀኝ እጅ እንዳለ ሐቲም ቀለበት ነው እንዳለው አስራ ሁለቱ ነቢያትንም በየቦታቸው አጽማቸው እንደሚለመልም ሆሴና፣ ነህምያንም የወደቀች ቅጽርን አንስተው ጠቃሚ ስራ እንደሰሩ፣ ዮሴፍንም እሱን የመሰለ ደግ ሰው እንዳልተወለደ፣ ኖህና ሴምንም ክብራቸው ከሰው ሁሉ እንደሚበልጥ፣ አዳምንም በፍጥረት ሁሉ ላይ ንጉሥ እንደሆነ፣ ስምዖንን በዘመኑ ቤተ መቅደስ እንደታነጸ፣ በሕዝቡ ከምርኮ መመለስም እንደተመሰገነ በመጽሐፉ መጨረሻም በሁሉ ቦታ ታላላቅ ስራ የሚሰራና እድሜያችንን የሚያስረዝም እግዚአብሔር አምላክን አመስግኑት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለሲራክ ፍጹም ወልዳ አልዛር ዘኢየሩሳሌም ቆሪር ማይ ከማያጠፎ ለፍም ያጠፍ ይቤ መጽዊቶ ብሲ ድኩም አጣው ሆሙ ለስጋ ወደም። በዚህችም ቀን የወንጌላዊው ቅዱስ ዮሐንስ መታሰቢያው ነው። በእስያና በኤፌሶን በዙሪያቸው ባሉ አገሮች ሁሉ ስለ መስበኩና ከባህር በመስጠምም ወደ ፈጣሪያቸው እግዚአብሔር እስከመለሳቸውና የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በእጆቹ ላይ በሚያደርገው ታምራት በትምህርቶቹም ከሰይጣን ወጥመድ እስካዳናቸው ድረስ ጣዖታትን ከሚያመልኩ ከክፎች ሰዎች ስለደረሰበት መከራ ነው። በሸመገለ ጊዜም ወንጌልን ጻፈላቸው። ሦስቱ ወንጌላውያን ያስቀሩትን እስከሚጽፍ መንፈስ ቅዱስ አነሳስቶታልና የወልድንም አኗኗሩንና ሰው መሆኑን ዓለም የማይወስነውንም ተአምራቱን ከዚህ በኋላም ወደ ሰማይ እንደወጣና በሰማይ የሚኖሩ የመላእክት ሰራዊት ስርዓታቸውን አይቶ አቡል ቀለም ሲስ የሚባለውን ጻፈም። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያን ይህን ሰሩ። ዳግመኛም በእስክንድሪያ አገር ውስጥ ቤተ ክርስቲያኑ የከበረችበት ነው። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ በከበረ ሐዋርያው ቅዱስ ዮሐንስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤት ለእስክንድሪያ ሀገር እለሃነ ጽዋ ኬነት

የዮሴፍ ልጅ የምንዋስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ ሰባት በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ አገር ኤጲስቆጶስ ቅዱስ ኤጲፋኒዮስ አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤት እና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን ዛቅረብ ኩማ ሌተ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነበብ ተወከ ዘንዴቴ መጽሐፈ